እሺ አሁን አንድ ሰው ምሳሌ ካጠፋ ማለት ነው፣ እኔ እንደው የራሴ ፎቶ ዘግዝቂ እንደው ቁጭ ላድርገው። እግዚአብሔር ጭራሽ ተይ፣ ኧረ ተይ በማዛ በፈጠረሽ የራሴን እኮ ነው። ከራስ በላይ ነፋስ

በአንድ ቀን ብዙ ሰው ነው ምኮ ነው ገባሽ? ትቀያይራለች። አዎ፣ አሁን አንዱን ትመክራለች፣ ቆይ ትብላ ታነሳለች። ዛሬ ወተሳደበ ለእሽና አንዴ ነገር ተሰሚና እዛ ደሞ ሌላ ቦታ ሰተህ ሲሏት ትቀይራለች። ደሞ እናንተ የሰው ወሬ መስማት የለባችሁም፣ የሰው ወሬ መስማት የለባችሁም። ሰው እኮ ያላየ ነው የሚያወራው። አዎ፣ ሙዚቃ ሲለቁ ምን እንደምታደርግ ታውቂያለሽ? እዚህ ሀገር ሳይሆን እስከ ቤሩት ታደርሳለች። ምንድን ነው ትርጉም ጉድ

ምንንድነው የሚባለው የሆነ ቦታ ፖ ላይክ አርጓ አይች ማለት ነው። እንደዛ አርጓ አይች ማለት ነው። አንጥቼ ሁለታቸውን አድርጌ በእሱ ሙዚቃ እንትን አልኩኝ። የዛሬውን ላይክ አረገ እንደ የዛሬው በት

አዩ አያቴ ምን ትላለህ መሰለሽ? እኔ ምሽ አያቴ ማለት ማለት ነው። ምን ትላለህ መሰለሽ መሳቂያ ከመሆን መለቀሻ መሆን ትላለች። ሞታችሁ ሰው ከሚስቅባችሁ፣ ሞታችሁ ይለቀስባችሁ ትባላለች። እና ምንድን ነው አስር ጊዜ

ቤትነሽልማረይ ደህና ነሽ ልኝ። ችግር አታውሩ፣ ቆንጆ ቆንጆ ነገር አውሩ። በቃ መአዛ ፍቅር ፍቅር ተጫወቱ።

በጣም የሚዋደዱ እህቶች ናቸው። ማንም ሊገባም አይችልም። ስለዚህ እርስ በርሳቸው የሚፈቱት መሀል ላይ አትጉ ከዚህ በኋላ እና አመሰግናለሁ።

ምን ሆናችሁ ነው? ሁላችሁም ምውት እያዛችሁ ምንድን ነው? ምን አውቃለሁ እኔ። ምን ነው ማምሳሽ መግባት አለበት ማዘር

ምን አለ ሶስ ምን እንዳለ ሰምተሻል? ተናገር አለ ስማ፣ አንቺ ራሱ መታረቅ የምትፈልጊ አትመስልም ማለት ነው እግዚአብሔር። አንቺ ራሱ ችግር አለብ ትልቅ ችግር አለብሽ አለ። በዚህ ልክ በዚህ ልክ የራሴ ሰው ምላስ በዚህ ልክ ተሰደበችኝ። እንዴት ነው የምታረቃት ነው ያለው፣ አይደለም እሱ እንታይ ባችሽን እሱ ጀበና የሆነ ማለት ነው ፍጼ ነው አልኩሽ እኔ

የአሁኑ ዘመኑ ድንግልና የሌለ ሴት አይፈልግም። ራስሽን ጠብቂ በያት እንዚህእያሻወይ እሷ የትግረኛ ከፍታ ትጨፍራለች፣ እነሱ ከስር ይሰርቧታል። ወጥ ጠስጣውን ተወጣለች፣ ቅንጭል እሷ ቀርሜ ታሾፋለች። በናትሽ ወይኔ እንዲሁ ልንገርሽ ዘድ ልንገርሽ በትለንት እሷ ገባችና ኮመንት ላይ እንደዚህ ያልኩት፣ አንቺ የታችኛውን በደንብ ያዥ። እርካሽ አትሆኛ። አስገቢያቸው ይመጡ። መጡ ወጣለች። መጡ ይኸው አያገኟትም።

እኛ እኔ ትዝ ያለኝ ነገር እኔ ሳገባ በክብር ስለገባው በቃ እንደዚህ አስብኩትና አንቺ የታችኛው ነገር በደንብ ደብቂ። እሱ ከለለ ማንም አይፈልግሽም ማለት